ማለት ነው፣ አንቺ ደንቆሮ የሸርሙጣ ልጅ ሸርሙጣ። አንቺ ትላም ማለት ነው። አንቺ የጠረባሽ ግማታ፣ ምን እንደተፈጠረ ሳታውቂ ገብተሽ መገባጥሪ። አንቺ የሸርሙጣ ልጅ ሸርሙጣ። አንቺ ግም አንቺ የወለድሻትን ገናፃ ልጅ ልደፍሪያት እንደምትችል ምንም ጥርጥር የለው። አንቺ ሴት ልጅ ነሽ፣ ልጅ ወልደሻል። በማታቂው ገብተሽ ምገባጥሪ ጥሪ አንቺ ጥንባታም ነገ ታፍሬያለሽ። እኔ ደግሞ ለንደን ሀገር ላይ ያለሁት ዊትነስ አውጥቼ ምና ባሽ ያገባሻል። አንቺ የሸርሙጣ ልሸርሙጣ አንቺ ግማታ ማቃጣሪ ሄደሽ እዛው አርቲስት የለመድሽበት ላይ አርቲስቶቹ ጋር ተጸዳጅ። አንቺ የሸርሙጣ ልጅ ሸርሙጣ ግማታም አንቺ እሱ ምላስ ደብ ልጅ ዋለውን አንቺ ግማታም ቢች ማለት ነው። አንቺ ደንቆሮ እነሱ እንዳሉት ከሆነ ኮንሰርት ሄዳ አይደለም ይሄ ሀፕን ያደረገው። አንቺ የሸርሙጣ ልጅ መጀመሪያ አዳምጪ። ልጄ ራይትና ሀያ አንድ አመቷ ነው። ይሄ ሀፕን ሲያደርግ የአስራ ዘጠኝ አመት ልጅ ናት። ከልጅ ሚካኤል ጭፈራ በኋላ የሄደችው፣ አምኜ የሰጠሁት ለዳጊ ነው። ዳጊ ዳጊ ማለት ካላወቃችሁት የኔ በጣም ሞደው ጓደኛዬ ነው። ትረስት ስላለኝ ከእነሱ ጋር እንድትጫወት ለዳጊ አደራ ነው የሰጠሁት። ከዳጊ ጋር የሄደች ቀን አደለም ይሄ ሀፕን ያደረገው የልጅ ሚካኤል ጭፈራ ቀን አምኝ የሰጠሁት ዳጊ ከአንተ ጋር ከሆነች ችግር የለም ትዝናና ብዬ የለቀኩት ለዳጊ ነው ለከረዩ ልጅ ለዳጊ ዳጊ ማለት የጨዋ ቁንጮ ማለት ነው የጨዋ ቁንጮ እኔ እንደውም ቢሆንልኝ ብትወደውና አብራ ብትወን ዳጊን ቅረቢ ውያት ነበር። እሷ ግን የራሷ አላማ የራሷ የምትፈልገው ስላላት ፍላጎቷን ታሟላ ብዬ ነው። ኦኬ አንቺ በማታውቂው ነገር አንቺ የሸርሙጣ ልጅ ገብተሽ ከለቀቅሻ በኋላ ብለሽ የምትዩ ብለቃትስ፣ ሂጂ ተዝናኒ ብላትስ። እኔን እያወቀ ለንደን ላይ ተቀብዬው አስገብቼው፣ እኔን እያወቀ አምናው የማሚ ጓደኛ ነው ብላ ቤቱ ሄዳ ሊደፍራት ሲታገላት እንደሚዳ ላይ ታዎች። አንቺ ሸርሙጣ እናትሽ ድንጋይ ትብላ። የሸርሙጣ ልሽ ሸርሙጣ። አንቺ እንደዚህ እንደ ማውራት ቀላል መስሎሻለ? አደን እናትሽ ድንጋይ ትብላ። ዋጋ አስከፍልሻለሁ። አንቺ የሸርሙጣ ልሽ ሸርሙጣ፣ እናትሽ ድንጋይ ትበላለች። አንቺ እኔ ጂጂክ አስጨርስ አደለውም አስጨርሰሻለሁ። ሂጅና እዛ የወለድሽላትን የወለድሻትን ልጅ ድፈሪ፣ አንቺ ደፋሪ ማለት ነው። አንቺ ብሎ ጎንደሬ ሸርሙጣ ማለት ነው። ግማታም ደግሞ ጎንደሬ ነች። ጎንደሬ በጎንደሬ አይቀልድም። እናትሽ ድንጋይ ትበላለች። አንቺ ልጅ ወልደሽ፣ የኔን ልጅ የኔን ልጅ ነው የተናገርሽው። ልጅሽ አስራ ስምንት አመት ሲሞላት ከዛ ወታ ስትደፈር ሄደሽ ነው የተደፈርሽው። ትያታለሽ አንቺ ግማታም፣ አንቺ ሴት ነሽ አንቺ ደንቆሮ። ሚዲያ አዳመጥኝ ብለሽ የምትለፈልፊ ቢች፣ እኔ ካነኩኝ አልነካም። አንቺ ሸርሙጣ ልጅ በልጄ እኔ የመጣሽው ምለቅሽ እንዳይመስልሽ አንቺ ደንቆሮ። በስባሳ ማለት ነው ትላም ቱ ግማታም የተንኩጭ ሸርሙጣ፣ የቱርክንትን ተጫውቶብሽ ጨርሶሽ አገርሽ የገባሽ ሸርሙጣ ግማታም፣ እኔ እንዳንቺ በኦንላይን ቢዝነስ የምተዳደር አይደለውም። የሰው የህይወት ታሪክ የአርቲስቶች የህይወት ታሪክ እያወጣው ምገባ። እኔ እንደዛ አይነት ሴት አይደለውም። በልጄ ስለመጡ ነው። አንቺ ግማታም፣ የግማታም ልጅ ጥንባታም፣ ልወደድ ባይ ምን ለንደን የሚያመጣሽ መሰለሽ? ሹገር ማሚ አይለቅም ስለተባለ ሊጠብስሽ ግማታም ሸርሙጣ ማለት ነው። እናትሽ ድንጋይ ታስበላ። እኔ ጂጂክ እያ አይደለውም። እኔ ኩል አይደለውም። አስለቅሰሻለሁ። አንቺ ግማታም ጥንባታም፣ ደፋሬ ደፋሪ ስብስብ እበታ መካ መዲና ኮንዶም ትሸጥ አደል እንዴ? መካ መዲና ውስጥ ኮንዶም ትቀባበሉበት አደል እንዴ? እናት ድንጋይት ብላ መዘጠት ካለብ ዘረጥጥሃለሁ። መካ መዲና ውስጥ ኮንዶም ይሸጣል። ይሄ ይስማመሃል? እናት ድንጋይት ብላ አርፈ ካልተቀመጥክ አስቀይምሃለሁ። መካ መዲና ውስጥ ኮንዶም ይሸጣል። ቀዳና ፖስተው ማናባ እንደምጠይቀኝ አሳይሃለሁ። ካላከበርከኝ አላከብርም። አንተ ነው የጀመርከው። መካ መዲና ውስጥ ኮንዶም ይሸጣል። ኮንዶም ሲቀባበሉ ነበረ። ይሄ ይስማማል? እንደዛ ነው የምትፈልጉት፣ መከባበር አትፈልጉ። መካ መዲና ውስጥ ኮንዶም ይሸጣል። ይሄ የሚስማማ ከሆነ በዚህ መልኩ ነው የሚሄደው። አርፈ ካልተቀመጥክ፣ አንተን ሃይማኖት እንዲሰድ የምትፈልገው አንተነ መግማማት የፈለግከው አግማማለሁ። ካልተከበርክ ብላችሁ ብላችሁ አባትና እናቴ የኖሩበትን የተከበረው ገዳም ላይ መጣችኋልን? ኮንዶም መካ መዲና ኮንዶም ይሸጣል። ምን አገባኝ ታዲያ? ኮንዶም ይሸጥ ያገባኛል እንዴ እኔ? ጭራሽ ብላችሁ ብላችሁ በሞህር ገዳም መጣችሁ። መካ መዲና ውስጥ በዓይኔ አይቻለሁ ኮንዶም ሲሸጥ፣ ነግረውኛል፣ በዓይኔ ሳሆን ከዛ ሀጂ አርገው የመጡ ነገሩኝ። እስቲ ምን አባ የምታስቆመኛ ይሃለሁ። ክብርን ይዘህ ካልተቀመጥክ አስቀይምሃለሁ ብዬ ነው የምነግርህ። ክብራችሁን ይዛችሁ ተቀመጡ። እማትከበሩ ከሆነ እኔ አስቀይማችኋለሁ። የጉራጌ ሙስሊም ጠግ ባህል አዛቡላ ጥጋባም አልከበር ያላችሁ ግማታም ስናከብራችሁ አልከበር ያላችሁ ጥንባታሞች እከካ ሪከርድ አርገው መካ መዲና ውስጥ ኮንዶም ይሸጣል። ሀጂ አረገ ልጅ ነግሮኛል። ምን አባት አመጣለ ንፍጣም። አልከበርም ካል ሃይማኖት የምታስከብር አንተ እንጂኔ አይደለሁም። ክብርን ካልወደድክ መከበር ካልፈር ካልፈለግ እኔ ነግርሃለሁ። መካ መዲና ውስጥ ኮንዶም ይሸጣል። ሴክስ ሱስ አለብሽ? አለብኛው ኦፍኮርስ። ባል እስካለኝ ድረስ እግዚአብሔር ይመስገን በቀን ሁለቴ ግድ ነው። ታዲያ ሱስ አይደል እንዴ? ደከመኝ ሰለቸኝ ማለት አይችልም። ስንፈራረም ራሱ ከስር አጽፌ ነው ሰባት ቀን ደከመኝ ሰለቸኝ እንዳይል። ቢኮዝ ወንድም አይደለም ባል ብዬስ ተገባ ድረስ የባል ስራ ዋናው የማታና የቀን ጉዳይ መስራት የሚችል መርጬን ያገባሁት እኔ እግዚአብሔር የባረከው ነው። እግዚአብሔር ነው የሰራው። እግዚአብሔር በሰራው ነገርም አትጠቀሙ የሚል ወፍ የለም፣ ገደብ አሌለም። በቀን አንዴ ብሎ አልተጻፈ፣ ቁራን ላይም አልተጻፈም፣ መጽሐፍ ቅዱስ ላይም አልተጻፈም። ስለዚህ ሐላል የሆነውን ነገር መቅንም ልጨርሹ አይጨረስም። በጾም ያውን ቀንሳለን፣ ቅባት ምናምን ስለማይወስድ መቅኔው እንዳያልቅ እንዴ፣ ደና ደና ምግብ ይበላል። እኛ ሶፋር አሳ ይከለከላል ይባላል። እኔ ግን አባቴ አሳ ብልቶ ሆኖ ያሳደገኝ ሮብና ዓርብ አሳ እበላለሁ። ስለዚህ የሚተካ የሚተካ ነገር ጥሩ ጥሩ ፉዶች እንበላለን። እንደ ወሬ ትጨነቁ አትጨነቁ ይስፋይን። አበሻ ሰው ቤት ስትጠራ ያገኘውን ብላ መባል አይደለም። ክብርን ጠብቀ፣ ሁለት ቁርጥ አንስተ፣ ደና ደና ምግብ አንስተ እሷን በላ በላ ነው እንጂ ጠሩ ማለት ሁሉንም ብላው እያሉ አይደለም። አንተ ነፃ አገኘው ብለ ቴብል ላይ ያለውን ሁሉ ምግብ ጥርቅ አርገ በልተ መጠጡን ጠቅላላ ቀላቅለ ነፃ ስለሆነ እንዳያመልጥ ጠጁንም እንዳይቀርብ ጠላውንም፣ ቢራ ስወድ ቢራውንም፣ ከዛ አልቆ ደግሞ ከሁሉም በኋላ ደግሞ ውስኪ መረቅና ይቀፈት ይባላል። አበሻ ምርቃት ውስኪ ሲመጣ ነው የሚያውቀው። ግጨው ግጨ፣ ይከፈታል። ከላይ ያደረጉልሻል። ጠላትሽ ይንሳፈፍ። ጠጁና ቢራው ከውስጥ ሲጣሉ እንትኑና እንትኑ ሲጣሉ ከላይ ውስኪ ሲጨመርበት ጠላታችሁ ይቅለሽለሽ። ከዛስ? እዛ ማ ያቅለሽለሻችሁ እንዲጾም ነው። ከዛስ የሚስማማው መሰለኝ። አበሻ እንደው ሰባ ፐርሰንቱ አበሻ መጠጣ ይስማማው። ከዛ ባኞ ቤቱን ቀውጢ በቀውጢ ዋ ማለት ይጀምራሉ። ተስማማ ቢቀርስ፣ አንዱን የሚስማማ መጠጥ እረጋ ብለህ ሁለት ሶስት ጠጥተህ ጨጓራ ተጎልጉሎ እስከሚያልቅ ድረስ ጠጥተህ ቀውጢ ከሚያም በማግስቱ ስራ ከምትገባ ለምን በመጠኑ አትጠጡም? ውስኪ ከሆነ የሚስማማ ጠብቀህ ውስኪህን፣ ጠጅ ብቻ የሚስማማ ከሆነ ጠጅህን፣ ጠላ ከሆነ ጠላ አንዱን ጠጥታ ተከብረ መሄድ እያለ መንገድ ላይ ስትሄድ ሁሉ እያጥበለወለ አቁምልኝ፣ አቁምልኝ ሊያስታውከኝ ነው። መኪና ውስጥ ካስታወኩ ደግሞ አስቡ፣ ለማጠቢያ ቬሪ ኤክስፔንሲቭ።